ፍኖተ ብርሃን፣ የብርሃን ማማ፣ የስነ ምግባር የፍቅር ከተማ፣ በአንቺ ተምረናል፣ ተቀርጸን አድገናል። መላኩ ጠብቁን፣ ከጠላት ድነናል። ዝርዝር ይባላል። የመጣሁት ከቃሊቲ ቅዱስ ገብርኤል ሀመራ ህይወት ሰንበት ትምህርት ቤት ነው። ከዚህ በፊት ይሄ የስዕል ውድድር የመጀመሪያ አይደለም። ከዚህ በፊት በቀጨኔ መድኃኔዓለም ተወዳድሬ ነበረ። በእርግጥ ባይሳካም፣ ግን ከሱ ከዳኞቹ ብዙ ሰርኩት ልምድ ነበረ እና ከወንድሜ ጋር ቤት ውስጥ ስላለው በዚህ ምሳት ከዚህ በፊት ሲሉ ያው አይከብድም። በሰንበት ትምህርት ቤት በማገልገል በአብዛኛው ተስጧቸውን የማያውቁ ሰዎች አሉ፣ ወይም ደግሞ አውቀውትም የማያወጡ ሰዎች አሉ። ለእነዚህ ተማሪዎች በቂ ድል ቢሰጣቸው በቂ ድጋፍ ቢሰጣቸው እያስባለን። የኔ ስም ኪያሴ የሚያስ ይባላል። የመጣሁበት ደብር ገነተ ኢየሱስ ገነተ ተማሪያን መሰረት ሃይማኖት ሰንበት ትምህርት ቤት። በኔ በኩል የነበረው ቅድመ ዝግጅት ከዚህ በፊት ይህን ውድድር ያካሄዱ ተማሪዎችን ከእነሱ ጋር እውቀት በመሰብሰብ እንዴት እንደሚሰሩ እንደነበር የዳኞቹም እንትን እንዴት እንደነበረ ከነሱ በመውሰድ አብዳቸው በመስራት አሳልፈል። የዛሬ ስዕል ውድድር በደንብ እንድንሰራ ጥሩ የሆነ ጥሩ የሆነ አስተያየት እየተሰጠን እያበራቷቱን እየሰራን ያሳለፍንበት ጊዜ ነው። ስዕሉ ከባድ አልነበረም። ሰዓትም ተሰጥቶናል። በተሰጠን ሰዓት ጨርሳለሁ። የሆሣዕና በዓል አከባበር ስናከብር በተለመደው በእኛ ደብር ሳይሆን ሌላ ደብር በመሄድ ያለውን ሁኔታ በማጥናት። የእነሱ ከኛ እንዴት ተለየ በሚለው እኩል የማድረግ ሂደቱን እየሰራ ነበር። ማስተላልፈው መልእክት በሰንበት ትምህርት ቤቶች የስዕል እንትኑ የስዕል ኢንተረስቱ ብዙ የለም እና ስዕሎችን ቢያሰሩን እና ስዕል መሳል የሚፈልጉ ተማሪዎች እንዲበዙ በሰንበት ትምህርት ቤት ጥሩ የሆነ ድጋፍ ቢደረግል

የመጣው ከቀጫኒ ደብረሰላም መድኃኔዓለም ወደ ወደብረት ጓብ ቅዱስ ገብርኤል ቤተክርስቲያን ፍኖተ ያሳምጣ ትምህርት ቤት ነው። የኔ ቅድመ ዝግጅት አሪፍ ነበረ። ከተለያዩ የስዕል መምህሮች እና በባለፈው አመትም የዛሬ ሁለት አመትም ተወዳድረው ከነበሩት ተማሪዎች ጋር አብሬ በመስራት ዝግጅት አድርጊያለሁ። ያው እኔ የመጀመሪያ ጊዜ ነው። የነሱ ወዳደርና አሪፍ ነው። ለተለያዩ የተለያዩ ሰዎች የተለያዩ ስዕሎችን ይስላሉ፣ ግን አሪፍ ነው ያለው። የተሰጠን ጊዜ በቂ ጊዜ ነበር ለመስራት ይመቻል። አሪፍ ነው፣ ግን ጊዜ አሪፍ ነው፣ ግን ብዙ ጊዜ ስዕል እንትን ያልተለማመዱ ሰዎች አሉ፣ እንትን ያላሉ ሰዎች አሉ እና እነሱ እኔ በመዘምር እኔ ማስተላልፈው መልእክት አብዛኞቹ የስዕል ችሎታ አላቸው እና ግን በቂ ድል እየተሰጣቸው አይደለም እና ለእነሱ በቂ ድል ቢሰጣቸው አንደና ቆያችሁ። ስሜ ዲያቆን አቤል እባላለሁ። እንግዲህ በዚህ በሰንበት ትምህርት ቤቶች አንድነት ምራ ግብር ክፍል አላፊ ነኝ። እሺ እግዚአብሔር ይመስገን። የስዕል ውድድሩ ከሞላ ጎደል በጣም ጥሩ ነው። በጣም ደስ የሚለው ልጆቹም ሙሩ በጣም አትራክቲቭ ናቸው፣ ጎበዞች ናቸው። ያው እኛ የጠብቅ ነው አጠቃላይ ወደ ስልሳ ደብር ይመጣሉ ብለን ነበረ። ግን አብዛኛው ተሰጥኦ ያላቸው አሁን ላይ ባሉት 19 ደብራት ናቸው እና እነዛ ልጆች ደግሞ እዚህ መጥተው ያንን ይህን ውድድር ማድረጋቸው ለአንድነቱ እንደ አንድነት ቤተክርስቲያን፣ የተለያየ ልጆች እንዳሏት በተለያየ ሙያ ላይ ያሉ ልጆች ያሏት ስለሆነች ጥሩ ነው። ልጆቹም ጎበዞች ናቸው። ይሄ ውድድር እውነት ለምናገር ቤተክርስቲያናችን የጥበብ ሁሉ መጀመሪያ ናት። ብዙ ነገሮች በሷ ነው። የፊደልን ብናይ በስዕልም ብናይ የተለያዩ ተሰጦ ያለው ተማሪዎች አሏት እና ከዚህ ውስጥ ደግሞ አንዱ ስዕል ነው። ይሄ መደረጉ ለልጆቹ ያላቸውን ተሰጦ ገና ከልጅነታቸው ማውጣት የሚችሉበት ነው። ይሄ ደግሞ እንደ ቤተክርስቲያን ልጆች የኛ ኃላፊነት ነው እና ልጆቹ ያላቸውን አንዱ ችሎታ የምናየው በዚህ ነው እና የሚስሉት ከቤተክርስቲያን ጋር የተገናኘ ነው። እኛ ጋር ብዙ ሰአሊያን አሉ። ግን አሁን አብዛኛው ስዕሉ ላይ ስናይ ብዙ ትክክል ያልሆኑ ስሎች አሉ እና ያንን ነገር በምን አይነት መኩኖ ሼፕ የምናደረገው ቢባል አንዱ ይሄኛው መስክ ነው። የተለያየ ችሎታ ያለው ሰው አለ። እንደገናም ደግሞ እዚህ መጥተው በባለሙያ ነው የሚዳኙት እና ያንን ነገር ማድረጋቸው አንደኛ እነሱ ላይ አድ የሚያደርግ ነገር አለ፣ የሚጨምርላቸው ነገር አለ። ነገ ቤተክርስቲያንን የሚያዩበት አንግል የተለየ ነው የሚሆነው እና የስዕል ጥበባቸውንም በዛው የሚያሳድጉበት መንገድ ስለሆነ ያንን አሳቢ በማድረግ ነው። ሌላ ሁለተኛው ደግሞ ደብራት ከደብራት ጋር እርስ በእርስ ያላቸውን ግንኙነት የሚያጠናክሩበት የሚተዋወቁበት አንድ መድረክ የሚፈጥር ስለሆነ አላማው ለዛ ነው። እዚህ ላይ እውነት ለመናገር በየሰንበት ትምህርት ቤቶቻችን ብዙ ይቀራል። ያው ዞረን የምንዳየ ነው። ብዙ ሰንበት ትምህርት ቤቶች የኪነ ጥበቡ ላይ እናድናለን። ይሄ የስዕል የሚባለው ነገር ከስንት አንድ ቦታ ነው ያለው እና አሁን ላይ እግዚአብሔር ይመስገን እየበዛ ነው እየመጣ ያለው ይሄ ነገር፣ ግን በቂ አይደለም። ለቤተክርስቲያን በቂ አይደለም። ወረ ቤተክርስቲያን ካሏት ልጆች እኛ እየተጠቀምንባቸው ያሉ ልጆች በጣም ፊንሹን ነው እና ሞር ስዕል ላይ ቢያንስ ከዚህ ውስጥ ነገ መምህራን የሚሆኑ አሉ። የቤተክርስቲያንን ስዕል የቤተክርስቲያን ሕግ በፈቀደ መልኩ እንዲሳል የሚያደርጉ ልጆች ሊኖሩ ይችላሉ እና ገና ነው፣ አልተሰራበትም። አሁን ግን እግዚአብሔር በሚረዳን በዚህ በአንድነቱ አንድ ስቴፕ የጀመር ነው የስዕል እንትናቸውን እንዲያሰፉ፣ እንደገናም ደግሞ አንዱ ደብር ከአንዱ ደብር ጋር ሼር የሚደራረግበትም ከመምህርም ሊሆን ይችላል ከማሰልጠኛ ቦታ ሊሆን ይችላል እያንዳንዱ የሚተዋወቁበት ስለሆነ እግዚአብሔር ቢረዳን ከዚህ በኋላ በደንብ እያንዳንዱ ስዕል ላይ ብቻ ሳይሆን ሌሎች ኪነ ጥበባት ላይም ልጆቹ ያላቸውን ተስጦ እንዲያወጡ ለነገ ለቤተ ክርስቲያን እርገት ተስፋ እንዲሆኗት ከእግዚአብሔር ጋር በደንብ እንሰራለን ማለት ነው። ያው በመጨረሻም ያው እንደ አንድነቱ የምናስተላልፈው ያው አሁን ላይ ያለው የአንድነቱ ጉዞ ጥሩ ነው፣ እግዚአብሔር ይመስገን። በፊት ከነበረው አሁን ላይ እየሰፋ ነው እየመጣ ያለው። በፊት 13 14 ደብር ነበር፣ አሁን እግዚአብሔር ፈቅዶ ከ60 በላይ ደብራት ሆኗል። ይሄም በልጆች ዙሪያ ማለት ነው። እንደሚታወቀው ቤተክርስቲያናችን ላይ ያው ለልጆች ቦታ አላት፣ ግን ይታወቃል፣ ለልጆች ቦታ እየሰጠን አልነበረም። ኢቭን ከመማሪያ ቦታ ጀምሮ ከመምህራን ቦታ ጀምሮ። አሁን ግን መዋቅሩን ረርቶን አሁን ከመጀመሪያው ጀምሮ የትምህርት ሂደታቸው ሁሉም ሰንበት ትምህርት ቤት ላይ ቢያንስ አንድ እየሆነ ነው እየመጣ ያለው እና ያንን ነገር እግዚአብሔር ቢፈቅድ እንደ አንድነቱ ለማጠናከር ነው የኛ ተስፋችን። እንደገናም ደግሞ አንዱ ደብር ከአንዱ ደብር ጋር ሼር የሚደራረግበት መንገድ ነው። ኢቨን መቶ ፐርሰንት ሁሉም ደብር ጋር እኩል እንኳን ባይሆን ቢያንስ ዘጠና ስምንት ፐርሰንት ያለው ነገር ተመሳሳይ የሚሆንበትን መንገድ እንፈጥራለን። አገልግሎታችንን በዛው እናሰፋለን። እንግዲህ የጸናቱ አምላክ እንግዲህ አገልግሎታችን ይማል። እግዚአብሔር ይስጥልኝ። አመሰግናለሁ። ት ብርሃኑ እባላለሁ። የፍኖተ ብርሃን ሰንበት ት/ቤት አገልጋይ። በጣም ጥሩ ነው። እንደሁም ሁል ጊዜ በወቅታዊ በሆሳና ብቻም ሳይሆን ሁል ጊዜ እንደሁም ለልጆች መለመድ ያለበት አንዱ ትልቁ ነገር ስጦታንም ስለሚያዳብር በጣም ጥሩ ነው። በጣም በልዩ ሁኔታ ነው ያዩት። እንዲሁም ዛሬ ለመጀመሪያ ጊዜ ነው እንዳለ ቃለው መጥቶ ለመታዘብ ግን ለመጀመሪያ ጊዜ ነው። በጣም ልዩ ነው፣ ደስ ይላል። አንድ ስጦታቸውን እንግዲህ የየሰው ስጦታ የተለያየም ስለሆነ በሕይወት የሚኖርበትን የሕይወት መስመሩንም እንዲላይ ጸጋ እግዚአብሔር እንዲያደርግባቸው በዛው እግዚአብሔር የሰጣቸውንም ስጦታ እንዲያዳብሩ ስለሚያደርግ ውድድሩን ብቻ ሳይሆን ትምህርቱም በዛው ልክ እንደዚህ ነገሮችን ስለሚያዛብር የኪነ ጥበብና የስነ ጥበብ ስጦታዎች ደግሞ በመለማመድ የሚያድጉ ስለሆኑ እነዚህን ነገሮች የሚያሳድጉበት ስለሆነ ውድድሮቹ ይህንን ለዚህ እድል ይሰጣሉ ብላለሁ። በተለየ ሁኔታ ስለ ስዕል ጉዳይ መባል ይፈልጋል። በጣም ስጦታው ክብር ይፈልጋል፣ ንጽህና ይፈልጋል። ስለዚህ ለልጆቹ ንጽህና እና ክብር አዘጋጅቶ በልጅነት ስለተሰጣቸው ንጹህ ናቸው እነሱና ቦታ ይፈልጋል እና ያንን ስጦታቸውን የሚያሳድጉበት ትኩረት ይፈልጋል። እንደውም እኛ በእነሱ እድሜ እንደዚህ ያህል ቁጭ የምንል ሰዎች አይደለም። ትዕግሥት ኖሯቸው እንደዚህ መቀመጥ የሚችሉ ልጆችን ካገኘን ቦታ አመቻችተን፣ ሁኔታ አመቻችተን ስጦታቸውን እንዲያሳድጉ እንደዚህ አይነት ነገሮች መመቻቸት ያለባቸው ከዚህ እድሜ ጀምሮ እያደጉ የመጡ ነገሮች ናቸው። በኋላ ለቤተ ክርስቲያንም ለአገርም በአገርም ደረጃ የሚረዱን እነዚህ አይነት ልጆች ስለሆኑ ከምንም በላይ ግን ትኩረት ይፈልጋል። ትኩረት በአስተዳደር ደረጃ ትኩረት ይፈልጋል። አስተማሪዎች በመደብ ቦታ ማዘጋጀት ከዛ የሚያድግ እንደሆነ ግልጽ ነው እና ትልቁ አሁን ለፕሮግራም እንደዚህ አይነት ነገሮች ላይ ብቻ ሲሆኑ ሳይሆን ሁልጊዜም ስዕልን እንደ አንድ መንፈሳዊ አገልግሎት መቁጠር ይፈልጋል። አሁን እኛ እንደ አዳማቂ ስለምናየው ከሆኑ ከሆኑ አገልግሎቶች በኋላ ቢኖር ጥሩ ነው የሚል የሆነ እንደ ጭማሪ ነገር ስለምናስቡ ነው እንጂ እንደ ዋናም ጉባኤ አድርጎ አስቦ መያዝ ይፈልጋል። ይህንን ማድረግ ቢቻል ጥሩ ነው። ይሄው ጥሩ ነው። እንግዲህ በዚህ በተለይ በሆሣዕና ከልጆች በላይ ከትላልቅ ሰዎች በላይ ህጻናት የተመሰገኑበት ህጻናት የተመረቁበት በዓል ስለሆነ በልዩ ሁኔታ ለልጆች እንደ ትኩረት ተሰጥቶ እንደዚህ አይነት ነገሮች መደረጋቸው በጣም ትልቅ ነገር ነው እና ያው ሰማይ እና ምድር የፈጠረው ጌታችን ኢየሱስ ክርስቶስ እንግዲህ ከትላልቅ ሰዎች ለይቶ ህፃናትን እንደዚህ ዋጋ ከሰጣቸው አሁን ላለውም ደግሞ ተቋም ውስጥ ላለው ለአስተዳደር ቤተክርስቲያን ውስጥ ለሚሰሩ ሰዎች ሰንበት ት/ቤት ውስጥ ለሚሰሩ ሰዎች ማህበራት ውስጥ ምናምን ለሚሰሩ ሰዎች ህፃናት የሚባሉትን ነገሮች እንግዲህ ራሱ ጌታችን አምላካችን ኢየሱስ ክርስቶስ ትኩረት የሰጣቸው አካላት ስለሆኑ፣ በወንጌል ምሳሌ ተመስሎላቸው የተቀመጡ አካላት ስለሆኑ፣ ተቋሞች እንደ ተቋም ማህበራት እንደ ማህበር ለህፃናት የተለየ ትኩረት መስጠት የሚችሉበትን ነገር ይሄ እንደ ጉዳይ ተብሎ በቋሚነት ቢታይ እና ቢሰራበት አሁን የመጣው ትውልድ የምናገኘው ትውልድ ያለው እዚህ ነው። ሌላ ቦታ ሰው ተገዶ ወይ ተከፍሎት ነው የሚመጣው እና በፈቃዱ ያለምንም አስገዳጅነት የሚመጣ ኃይል እያለ እሱን አስተካክሎ ቅርጽ የሚያሲዝ ሰው እያጣን ስለሆነ ተቋሞ ቤተክርስቲያናት፣ ወይም ሌላውም ሰው ማህበረሰብም ደረጃ ሰንበት የሚባለው ነገር እንደ ተቋም እያመነው ስላልሆነ ሰው የሚሰራበት ተቋም እያልመሰለ ስለሆነ እንደዚህ በፈቃዳቸው የመጡ ልጆችን ልክ እንደ ጌታ ትኩረት ሰጥቶ በደንብ ሁኔታቸውን ቦታቸውን አመሳይቶ ሁኔታ ፈጥሮ እንደውም ማስተካከል ቢቻል የበዓሉንም እንደ በዓል ሙሉ ያደርግልናል። ሀሳባችንም እንደ ሀሳብ ደግሞ ያው ዋጋ ጽድቅና ደግሞ በረከት የሚያሰጥ ይሆናል ብዬ አስባለሁ።